ብርም ምሩ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁን? አልሐምዱሊላህ ሰላም ነኝ። ሰላማችሁ በያላችሁበት ብዝህ ትረፍ ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣሁት ጥሩ ሚስት ማለት ምን አይነት ሴናት በሚለው በኡስታዝ ማለት ነው እና ለሁላችንም ለሴቶች የሚጠቅም ነው እና ይጠቅመናል ብዬ ነው ይዤ የመጣሁት። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ መጨረሻ ድረስ ቪዲዮን ተከታተሉ። ይጠቅማችኋል ብዬ ተስፋ አደረጋለሁ፣ ደግሞም ይጠቅማችኋል ማለት ነው እና ወደ ቪዲዮ ማለት ነው። አሰላሙ ዓለይኩም ወረሕመቱላህ። ሴት ልጅ ውበቷ፣ ቆንጅናዋ ምላሷ ነው። እንዴት እንዴት ልትለኝ ትችላለህ? እንዴት ልትይኝ ትችያለሽ? እንደው በምሳሌ ለማቅረብ ያህል አንዳንድ ሴቶች ስታያት አታምርም፣ ቁንጅና የላትም። ነገር ግን ባሏ ምናልባት በሀብትም ሀብታም፣ በእውቀትም እውቀት ያለው ቁንጅናም ቆንጆ ሆነ ወሲም የሆነ ማለት ነው ባል ሆኖ ታገኛለ። ሴቷ በውበት ደረጃ ስታያት እዚህ ግቢ የማትላት ሆነ ሆና ታገኛለ። ከምን የመጣ ነው ነው? ይገርመዋል አንዳንድ ሰው፣ ምን አርጋው ነው ምን አድርጋበት ነው ይህን የመሰለ ሰው ልታገባ የቻለው? እቺ እዚህ ግቢ የማትባል ተሸውዳቸዋል። እቺ ሴት ቆንጅናዋ ምኗ ነው? ገምቱ ገምቱ፣ ሁለት ሰከንድ ልስጣችሁ። አንድ ሁለት። ቆንጅናዋ ምላሷ ነው፣ ቆንጅናዋ በምላሷ ነው ማለት ማለት ባሏ ለባሏ የምትናገረው ንግግር ለባሏ ያላት አነጋገር አክብሮት ሲጠራት አቤት ምን ነበር አይደለም ወዬ እሺ ምን ልታዘዝ ምንፈልገ ነው አይደለም የምትለው አቤት ምን ልታዘዝ ለቤተሰቡ እንደዛ ለእንግዶቹ ያላት ክብር ለጓደኞቹ ያላት ክብር እንደገና ልጆቿን አስተዳደግዋ ላይ ልዩ ይሆን በዚህ ነው ሴት ልጅ ባሏን መያዝ ያለባት ባሏን ያቺ ሴት የእሷ ቁንጅና የሚገመተው ወይ ደግሞ የተገመተውና ያንን አይነት ሰው አላህ ስብሐነሁ ወተዓላ የሰጣት በዚያ በምላሷ ውበት ነው። ናም ለምሳሌ አንዳንድ ሴት ባሏ ሲጠራት አቤት፣ ምን ፈልገ ነው፣ ምን ፈልገ ነው። እንዴት እሱ ባይፈልግ የሆነ ነገር ባይፈልግ ይጠራታል? እንዴ፣ አይጠራም። የሆነ ነገር ቢፈልግ ነው ይጠራታል። ስለዚህ እባክሽን አንቺ እህቴ፣ እባክሽን አንቺ ልጄ ለባልሽ ያለሽ ፍቅር በመዋብ አስፈላጊ የሚሆኑ ሲያበቃ ነገር ግን የበለጠ ለሱ ባለሽ የንግግር ማስመሰል አይደለም። ልብ በሉ። የእውነት ከልብ የሚመነጭ ንግግርና በምላስ ብቻ የሚባል ያውቀዋል፣ ማንም ያውቀዋል። ሴቱም ወንዱም ከምላስ የሆነን ንግግር ያውቀዋልና፣ ለማስመሰናት ሞኮር እውነተኛ ፍቅር በንግግር አቤት። ምን ነው እንደው ድንገት ሆኖ ለምሳሌ እንበል ውጭ ቢቆይ፣ ኦኬ፣ ንያሽን አበላሽተሽ የት ሄዶ ነው እሱማ የሆነ ነገር ቢኖር ነው ምናምን፣ እንዳቲ ማለት ያለብሽ ምንድን ነው ማለት ያለብሽ የሆነ ችግር ገጥሞ ሲሆንና፣ መልእክት አስቀምጭለት። ሰላም አለይኩም፣ ደህና ነው በሰላም ነው የቆየህብኝ፣ ልብበይ በሰላም ነው የቆየህብኝ ብለሽ ባልሽን እንደዛ ቢው ለምሳሌ ሌላው ለምሳሌ እንበል ይሄ ሰው በማህበረሰቡ ዘንድ በማህበረሰቡ ዘንድ እጅግ ተወዳጅ ሊሆን ይችላል ለዚህ ሲባል ብዙ ሰው ከሱ ጉዳይ ይኖራቸዋል እሱ ጉዳይ የሚጨርስላቸው ወይ ደግሞ የሚያስረዳቸው ወይ ደግሞ የሚያግዛቸው ነገር ሊኖር ይችላል እንደዚህ አይነት ሰው እንደዚህ አይነት ሰው የበለጠ ከማንም የበለጠ ሊረዳ ይገባል በማን በጎረቤት በጓደኛ ከቤተሰብ እንዲሁም የበለጠ ደግሞ ቤት ውስጥ ከሚስቱ ትልቅ የሆነ እገዛ ይፈልጋል። እና አንቺ በዚያ በምርጥ አባባልሽ በምርጥ ንግግርሽ እንኳን ደህና መጣልኝ፣ ስራ እንዴት ነበረ፣ እንዴት ነበር ኑሮ፣ ዛሬ ውሎ እንዴት ነበር ብለሽ በጥሩ ንግግር ቤት ውስጥም እንደዛ ታስተናግጅዋለሽ። ያን ጊዜ ባልሽ አንቺ ነው፣ ምንም ጥርጥር የለው። ሆኖም ግን በትንኮሳ በማይሆን ቃል የሚሆን ከሆነ በመካከላችሁ ያለው ርቀት እየሰፋ ይሄዳል። ስለዚህ ደስታ ይጠፋል ያኔ። ሆኖም ግን ደስታ በዚህ አንቺ በምታደርጊው ቀላል ንግግር ውዱ ባለቤቴ ናፈክኝ ወድሃለሁ፣ አስታውሳለሁ ሁሌም ሁሌም ነው ምትናፍቅኝ፣ በወጣ በገባ ቁጥር ሁሌ ላይ እፈልጋለሁ እያልሽ በተለያዩ የፍቅር ቃላቶች የሱን አይነት ሰው አላህ ሱብሓነሁ ወተዓላ እንዲያበረክትም ዱዓ እያደረግሽለት ሽለጥ አምሳ ያህል አላህ ያበርክትልን። አላህ ሱብሓነሁ ወተዓላ ለእኛ ለቤተሰባችን እንደ ጠቀም ሁሉ ለሌሎም ጠቃሚ ያደርገን እያልሽ በምርጥ ንግግር ባልሽን ያዥ። አላህ ሱብሓነሁ ወተዓላ ሁላችንንም እንደዚያ ያደርገን፣ ሳሊህ ሰዎች ያደርገን፣ የተባረኩ ያደርገን። በርቱ በርቱ እላችኋለሁ። ሰላም ዓለይኩም ወረሕመቱላሂ በረካቱህ። እናም የኡስታዛችን ምክር ይሄን ይመስል ነበር የኔ ሰምተው ከሚጠቀሙት ያርገን ያ ረቢ። ጥሩ ሚስት፣ ጥሩ እናት፣ ጥሩ ልጅ፣ ጥሩ ጎረቤት፣ ጥሩ ሴት እንዲያረገን አላሁማ አሜን ብላላናል። ለኡስታዝም ድዋ ኡስታዛችንም እድሜና ጤና ጀዛኩምላ ኸይር እና የኢትዮ ቤተሰቦችን ሰብስክራይ ማረጋችሁ እንዲያትረሱ እና ያው ምክሩን ተግባራዊ የምናረቂ ይገዛን ማለት ነው ያመጣው ሴቶቹ ብዙ ጊዜ እልክ ምናምን ይይዘናልና፣ ስለዚህ ከዚህ ሁሉ ወጥተን ማለት ነው ከዱኒያ ቁሳቁስ ምናምን ከመታለል ወጥተን አኪራን በብዛት የምናስታውስ ሶዋሊ ሴት ያድገን። ኢንሻ አላህ አላህ ምን ይሸግረዋል? እሱ ማለት ነው እና ለባሏም ታዛዥ ለልጆቿም ተምሳሌት ለጎረቤቶቿም አዛኝ የሆነች ሴት ያድገን ያረቢ። አገራችንም ሰላም ተሆነለን ውድ የዩቱብ ቤተሰቦችን ስለምታባረታቱኝ እስከ መጨረሻ ድረስ ቪዲዮም ስለምታውልኝ እጅግ ጋርጌ አመሰግናለሁ። በያላችሁበት ሰላማችሁ ብዙት ትርፍ ይበልኝ። ያው ለዛሬ ኡስታዝ ምክር ስለተመቸኝ ይህን ነበር ይላችሁ የመጣሁት። እንግዲህ የተግባር ሰው ይበለን ማለት ነው። መጭም ሁላችንም ምክር አንጠላማን አብዛኞቻችን ምና አንዳንዶች ማለት ነው። ያ አብዛኛው ባይሆንም አንዳንዶች ከእውቀት ማነስም የምናጠፋው ነገር አለ ማለት ነው። አንዳንዶች ደግሞ እያወቅንም ዝም ብለን በልክ የምናጠፋው አለና እና ማወቁም ደግ ነው። ዲናችንን የምንማር ምን ፈቀድልና ምን እንከለከላል የሚለውን ትኩረት ሰጥተን ዲናችንን መማር አለብን ማለት ነው። ዲናችንን ከተማርን አዛኝ ነው የምንሆነው ማለት ነው ግን የጅህልና ባህሪ ካለብን ግን አስቸጋሪ ነው ማለት ነው። እንጎረጅልና ካለብን ተፈጥሯችን ያማረ ቢሆን እንኳ ምናልባት በአለማወቅ ብዙ ጥፋቶችን እናጠፋለን ማለት ነው። ግን ዲናችንን ከተማረ ከማንም አንኮርጅም፣ ምንንም ከማንም አንመለከትም ከዲናችን ብቻ ከሆነ ይስተካከላል አላህ የአማራ አህላቅ ሚስጠን አህላቃችንን የሚያሳምርልን እያልኩኝ ለዛሬ የነበር ይሄላችሁ የመጣው ወሰላሙ አለይኩም ወረህመቱላሂ ወበረካቱ።